ሰላም እንደምን ናችሁ? ውድ የማን ዩናይትድ ኢትዮፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ኬናን ይልድዝን ለማስፈረም ሁነኛ እቅድ እንደያዘ እየተነገረ ይገኛል። ዩናይትድ የተጫዋቹን የረጅም ጊዜ የብሩኖ ፈርናንዲስ ተተኪ አድርጎ የሚመለከቷል ተብሏል። ይልድዝ ወደ ፕሪሚየር ሊጉ ለማምራት ፈቃደኛ ነው። ከማንቸስተር ዩናይትድ በተጨማሪ ቼልሲና አርሰናል ኬንያን ይልድዝን ሌላኛ ፈላጊ ክለቦች እንደሆነ ነው እየተገለጸ የሚገኘው። ቱርኪ አልሼ ይህንን ሲል ተናግሯል። የትላንቱ ፖስቴ ስለማንቸስተር ዩናይትድ ሽያጭ የሚናገረው አንድ ነገር ነው። ክለቡ በአዲስ ኢንቨስትመንት ጋር በላቀ ደረጃ ድርድር ላይ ነው። ነገሮችን ለማጠራት ያህል ያ ኢንቨስትመንት እኔ አይደለም ወይንም ከኔ ጋር አይደለም። እኔ ይሄን ፖስት ያደረኩት እንደ ደጋፊነቴ ይህ ስምምነት እንዲፈጽም ስለምፈልግ ነውና፣ ከዚህ ፖስት ጋር በተያዘ ቤን ጃኮብ መረጃ አጋርቷል። እሱ በኢንቨስትመንት ዘርፍ በጣም ብዙ ግንኙነቶች አሉት። አንዳንድ ጊዜ እሱ ጨዋታዎች ይጫወታል። አንዳንድ ጊዜ እሱ ይፋ የሚያደርገው ነገሮች ሁለት ጊዜ ቼክ መደረግ አለባቸው። አንድ ቀን የተደበቀ ኢንቨስትመንት ካለም ከሳውዲ አረቢያ አይሆንም። ከኳተር ሰዎች በኩል መረጃውን አጣጥሎታል የማንቸስተር ዩናይትድ ሰዎችም ቢሆኑ የሚያውቁት ነገር የለም። እነሱ የወጣውን መረጃ እየካዱ ይገኛሉ። እነሱ ምንም የተቃረበ ነገር እንዳይል እየገለጹ ሲሆን፣ ግሌዘሮች ሌላ ኢንቨስትመንት ለማስገባት ያስባሉ ለሚባለው ምናልባት ሊሆን ይችላል ሲል ቤን ጃኮብ ዘግቧል። በተባበሩት አረብ ኤሚሬትስ የሚገኝ አንድ የኢንቨስትመንት ግሩብ ማንቸስተር ዩናይትድ ለመጠቅላል ለግሌዘር ቤተሰቦች ጥያቄ ለማቅረብ እየተዘጋጀ ነው ተብሏል። ከዚህም በተጨማሪ ድርጅቱ የማንቸስተር ዩናይትድ የቀድሞ ተጫዋቾችን የክለቡ አምባሳደር አድርጎ ለመሾም ንግግር ማድረጉም ተሰምቷል። የግሌዘር ቤተሰቦች ታዲያ አሁንም ቢሆን ጥያቄያቸው አልተቀየረም። ከአምስት ቢሊዮን ፓውንድ በታች ክለቡን ለመሸጥ ፍላጎት የላቸውም። ከወደ ተባበሩት አረብ ኤሚሬት አላልሼክ ግሩፕ በክለቡ ላይ ኢንቨስት ለማድረግ ፍላጎት አሳይተዋል። ከወዲሁም የክለቡን ሌጀንዶች ይህንን ግሩፕ ማናገራቸው እየተነገረ ይገኛል። ከዛ ውጪ ማንቸስተር ዩናይትድ አንቶኒ ሴሜኖን የክረምቱ የዝውውር መስኮት ዋነኛ ኢላማ አድርጎ መያዙ ተገልጿል። ከማንቸስተር ዩናይት በተጨማሪ ቶተናም እና ማንቸስተር ሲቲ የተጫዋቹን ሁኔታ በቅርበት እየተከታተሉ የሚገኙ ክለቦች ናቸው ተብሏል። ቀያዮቹ ሰይጣኖች ከባለፈው የዝውውር መስኮት ጀምሮ ተጫዋቾቹን በተቀዳሚ ኢላማ ዝርዝራቸው ውስጥ አካተው እየተከታተሉ ይገኛል ተብሏል። አሰልጣኝ ሩበን አሞሪም ተጫዋቹ በግራም ሆነ በቀኝ መስመር ላይ እርሱ በሚፈልገው የአስር ቁጥር ሚና ተገቢ ግልጋሎት ይሰጣል የሚል እምነት አላቸው ተብሏልና ተጫዋቹን ለማስፈ ወሳኝ የሆኑ ስራዎችን እንደሚሰሩ ነው የሚጠበቀው። ማንቸስተር ዩናይትድ የሃሪ ማጉዌርን ውል ለማራዘም ይፋ ድርድር ጀምሯል። የማንቸስተር ዩናይትድ ተወካዮች ከተጫዋቹ ወኪሎች ጋር በአዲስ ኮንትራ ዙሪያ ከወዲሁ ድርድር አድርገዋል። በቀጣይ ቀናት ስም ድርድሮች በተጠናከረ ሁኔታ እንደሚቀጥሉ የሚጠበቅ ጉዳይ ነው። ክለቡ ሃሪ ማጉዌር ለቡድኑ እያበረከተ ባለው ሚናና ቡድኑ እየመራ በሚገኝበት መንገድ ደስተኛ እንደሆነ ፋብሪዚዮ ሮማኖ ዘግቦታልና በክለቡና በተጫዋቹ መካከል ድርድሮች ይቀጥላሉ ተብሎ ነው የሚጠበቀው። ኮንትራቱን የማራዘም እድሉም ከፍተኛ እንደሆነ እየተገለጸ ይገኛል። ዩናይትዶች አስቀድሞ እንግዲህ ለደጋፊዎች የአዲሱ ስታዲየም ልዩ የሆነ መቀመጫ ቦታዎችን በመለየት ትኬት ለመሸጥ እያሰቡ ይገኛሉ ተብሏል። የዩናይትድ ሰዎች ደጋፊዎች በተለያዩ ማዕዘኖች መመልከት የሚችሉባቸውን ቦታዎች በልዩነት ለመሸጥ ጥናት ለማሳደግ እያስቡ ይገኛሉ። በተጨማሪም የዩናይትድ ሰዎች ለደጋፊዎች ከአንድ ወንበር በተጨማሪ ሌላ አማራጭ መቀመጫ ቦታን ያካተተ ትኬት ለማቅረብ እያስቡ እንደሆነ ዘ አትሌቲክስ ዘግበዋል። ጆሹዋ ዘርክዚ በተለይም ከኔዘርላንድ ብሔራዊ ቡድን መቀነሱን ተከትሎ በእጅጉ ተጨንቋል። እሱ ምናልባትም በዓለም ዋንጫ ላይ ላልጠራ እችላለሁ ብሎ እንደፈራ ነው እየተገለጸ የሚገኘው። ይህ ስሜት በኮቢ ማይኖ ላይ ማለ፣ ለዚህም ነው በውሰት ለመልቀቅ እየጠበቀ የነበረው። ሆኖም የዩናይትድ ምላሽ አሁንም አይሆንም የሚል ነውን። ነገር ግን እኔ እንደማስበው ጆሹዋ ዘርክዚ በጥሩ የዝውውር መስኮት ለመልቀቅ ጥያቄ ሊያቅርብ ይችላል። ዘርክዚ መልቀቅ የሚጠይቅ ከሆነ ዩናይትድ ትልቅ ውሳኔ የሚጠብቅ ይሆናል። በተለይም ደግሞ የጆሹዋ ዘርክዚ በጨዋታዎች ላይ መሰለፍ እድል አሁንም ቢሆን ዝቅተኛ ነው። ምክንያቱም ማቲያስ ኩኛና ና ሜን ስማዎች በሱ ቦታ ላይ እየተጫወቱበት ይገኛሉና ተጫዋቹ ስጋት ገብቶታል። በተለይም በዓለም ዋንጫ ላይ ጥሪ አይደርሰኝም የሚል ስጋት አለበት። ከዛ ጋር በተያዘ ከክለቡ ለመልቀቅ ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ግን አሁንም ቢሆን ከተጫዋቹ በቂ ዝውውር ጥያቄ ካልቀርበላቸው በስተቀር እንዲህ በቀላሉ ይለቁታል ተብሎ አይጠ ሌላኛው ከሃሪኬን ጋር የተያዘ መረጃ ወጥቷል። በዘጠኝ ቁጥር ቦታ ያሉትን ተጫዋቾች እና ኩኛን ከተመለከትን ምናልባትም ለአንድ ልምድ ላለው ሰው ክፍት ቦታ ይኖራል ተብሎ ይጠበቃል። ምክንያቱም በዘጠኝ ቁጥር ቦታ ላይ የሚገኙ ተጫዋቾች አቪሬጅ እድሜን ከተመለከትን በአንጻራዊነት የወጣት እድሜ ነው እና ኬን ወደ ክለቡ ከመጣ ግቦችን ብቻ ለመስጠት ሳይሆን ልምዱንም ለማካፈል ይሆናል። እኔ የሚታየ ማንቸስተር ዩናይትድ እሱን ለማስፈረም ሊንቀሳቀስ እንደሚችል ነው ሲል ነው ቤን ጃኮብ እየዘገበው ምናልባት ወደ ማንቸስተር ዩናይትድ የሚለው ዜና ለመጀመሪያ ጊዜ አይደለም ያዳመጥነው። ከዚህ በፊት በተደጋጋሚ ስንሰማው የነበረ ዜና ነው እና ተጫዋቹ ወደ ፕሪሚየር ሊግ መመለስ እንደሚፈልግ ከዚህ በፊት የወጡ ጭምጭምታዎች ይጠቁማሉ። ይህ ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድል አለው። ወደፊት እንግዲህ ነገሮችን አብረን የምንመለከት ይሆናል። ቤንጃኮብ ስለ አዲሱ ግብ ጸባቂ ሰነ ላመንስ እንዲህ ሲል ተናግሯል። ሰነ ላመንስ ከዚህ በኋላ የማንቸስተር ዩናይትድ ቁጥር አንድ ግብ ጸባቂ ይሆናል ተብሎ ይጠበቃል። ግብ ጸባቂው በአንፊልድ ስታዲየም በሚደረገው የላንክሻር ደርቢ ምርሃ ግብር በቋሚነት የሚጀምር ይሆናል። በተጫዋቹ በሳምንቱ መጨረሻ እያስመለከተው እንቅስቃሴ እጅግ አስገራሚ ነው እና አሁን ሮበና ሞሪም ተጫዋቹን ላንክሻር ደርቢ ብቻ ሲሆን በሚመጡት ተከታታይ ጨዋታዎች ቋሚነት እድልን ይሰጡታል ተብሎ ነው የሚጠበቀው። ፖርቱጋላዊው የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት በመቆየት ታሪክ መስራት እንደሚፈልግ ፋብሪዚዮ ሮማኖ ተናግሯል። በብሩኖ ፈርናንዴዝ እና በሳውዲ መካከል በ2026 ሊፈጸም የተዘጋጀ ምንም አይነት የዝውውር ስምምነት የለም። የቡርኖ ሙሉ ትኩረት በማንቸስተር ዩናይትድ መቆየት እና ከክለቡ ጋር ታሪክ መስራት ነው ሲሉ ታማኝ የሚባሉ የዜና አውታሮች እየዘገቡ ይገኛሉ። ከዩቱብ ጋዜጣ በተጨማሪ በቴሌግራም ቻናል ላይ አዳዲስ መረጃዎችን እየለቀኩ ይገኛሉ። ዩቱብ ገጼ ላይ አታች አድርጌላችኋለሁ። ገብታችሁ ጆይ ማድረግ ትችላላችሁ። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ተመኘው።